ዛሬም ረፍት ለማግኘት አልቻለም። በቤቱ ማለት ነው አብርሽ። አቤልና ሩታ የሚያረጉት ነገር ግን በጣም በጣም የሚያስጠላ ነገር ነው ማለት ነው። ሩታ ሄደሻል አርፈሽ ትንሽ አርፈሻ ትቀመጭም እንዴ? ዛሬም ልጁም በተኛበት ለማሳበት ደብዳቤ ጽፋ የምትልከው ማለት ነው። እውነት ለመናገር በጣም በጣም ጥሩ ነገር አላደረገችም ማለት ነው። ይሄ በአብርሽ የመጣው ነገር ህዝብ ያቀዋል የታወቀ ነገር ነው እንግዲህ። እሳቺ ሂዳ ማለፍ ሲገባት ለሁለተኛ እንደዚህ መሆን የለብህም በቃ የመጨረሻ ውሳኔ ብላ ማለት ሲገባት ኤምቢ ብላ ሄዳ ነበር ማለት ነው። እንደዛውም ልታደርግ የቻለችበት ምክንያት ከጎና የአብርሽ ጠላቶች ከሰጋ ስለሚኖሩ ነው ማለት ነው። መቼም የአብርሽ ጠላቶች እንደ አሻዋ ባስተዋሉ ማለት ነው። እውነት ለመናገር የአብርሽ ጠላት ሞልቶበታል። በቃ እቺ ሩታ ከአብርሽ እንድትለይ ብዙ ሰዎች የሚፈልጉ ሰዎች አሉ ማለት ነው። ስለዚህ አቤል የሚባለው ኢባብ ማለት ነው። ዛሬ የሩታ የጻፈችው ደብዳቤ አምጥቶ በድጋሚ አብርሽን እንደዚህ ያሳበደው ነው ማለት ነው። አንተ የጻፈችው ደብዳቤ ሩታ ምንድነው መጽፊ? አሁን ይብቃ፣ ትንሽ አንቺም ረፍዱ ሰጂ፣ እሱም ደሞ ነገሩን አትመላለሱ፣ ትንሽ የረፍሱም ብላ ልታስቆማት ፋንታ አንተ የወሬ አመላላሽ የደብዳቤ አመላላሽ ሆና እንደዚህ ልጁን እያሳበትከው ትገኛለ ማለት ነው። እባብ ነው፣ እባብ ነው ይሄ ልጅ ማለት ነው። በጣም ወላ ሩታና አንተ ፈልገሃት ነው እንደዚህ የምታረገው ማለት ነው። አድርሱልኝ፣ ለዚህ እባብ። እውነት አንዳንድ ሰው እንደው ጓደኛ ሆኖ ቀርቦ ጠላት ሆኖ ይገኛሉ ማለት ነው። እኔ የሚመክራችሁ ነገር ቢኖር ውድ ቤተሰቦች፣ የተከበራችሁ፣ የተወደዳችሁ ውድ ተከታታዮቼ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ማናችሁ? ጠፍታችኋል። ጠፍቻለሁ። አላኩልሃል። ገባ ገባ ያላችሁ ላይክ አድርጉ። አዲስ ሆናችሁ ሰብስክራይብ አድርጉ። አበረታቱኝ ማለት ነው። ወይቴ ቀዝቅዟል ማለት ነው። ዛሬ አላቻለኝም። አብሬሽ እንደዚህ ሲሆን ማለት ነው። አቤል የሚባለው ኢባብ ሩት ተጻፈችው ደብዳቤ አምጥቶ ማለት ነው፣ አንካክቶ በር በግድ አስከፍቶ ገብቶ አሳብዶታል ማለት ነው። እንቅልፍ ነስቶታል ማለት ነው። ዛሬ እንደውም ረፍት መውሰድ ነበረበት። ማንም ሰው ተናዶ በተኘበት ለዛኛው ነገር ማብረጃ ሳይሆን ማቀጣጠያ፣ ለትላንትናው፣ ላለፈው ነገር እንደገና ዛሬ አደሻ ይዞ መጥቶ እንደዚህ አሳብዶታል ማለት ነው። የስራሃን ፈጣሪ ስጥ። እውነት ለመናገር ቤተሰቦች የሚመክራችሁ ነገር ቢኖር ቤተሰባችሁ ለፍቅረኛችሁ ብላችሁ ቤተሰባችሁ አትለዩ ማለት ነው። ሴትም ሆነ ወንድ አሁን ካብርሽ ጎኑ ማና ያለው ወንድሙ ማለት ነው። ወንድም ይኖር እህት ይኖር ቤተሰብ ቢኖር ለፍቅረኛሽ ብለሽ ቤተሰብሽን እንዳትለይ ለፍቅረኛ ብላ ቤተሰብን እንዳተው ፍቅረኛ ሴትም ከሆንሽ ጥለሽው ቴጃለሽ ቤተሰብሽ ጋ ነው ማለት ነው መውደቃሽ። ሚያነሱሽ ቤተሰቦችሽ ናቸው ማለት ነው። ወንዱም እንደዛው በእንደዚህ ልክ። አሁን ጓደኞቹም የሉም ከጎኑ። ጓደኞቹ ጠላቱ ናቸው፣ እንኳን እሰይ እንኳን አደረገችው ነው ሚሉት ማለት ነው። አሁን አብርሽን ማንም ሰው ከጎኑ የለም ማለት ነው። ከጎኑ ያለው ማን ነው? ወንድሙ ፍሬም ነው ማለት ነው። እውነት ለመናገር እህት ይኑር ወንድም ይኑር። እውነት እናት ብዙ ትውለል፣ እናንተን ውለዱ አንድ ልጅ አላችሁ፣ ሁለት ልጅ አላችሁ፣ በሁለት ልጅ አትቅሩ ማለት ነው። ወላሂ ላዚም በጣም እናት ብዙ ልጅ ሊኖራት ይገባል። ወንድም መከታ ነው። ወንድም ከጎን ይኖራል፣ በደስታም በሀዘንም ከጎን ይኖራል ማለት ነው። ወንድም ለልጅሽ ወንድም እንዳያንሳው፣ ለልጅሽ ሂት እንዳያንሳት ውለጂ፣ አግቢ። እውነት ለመናገር በጣም ዛሬ የወንድምን ዋጋ ዛሬ በአፍሬም አወኩ ማለት ነው፣ ባብርሽ ማለት ነው። አሁን ከጎኑ ያለው አፍሬም ነው ማለት ነው። ሁሉም የሚኖሩ አጨብጫቢዎች ዩቱብ ከፍቶ ከፍቶ ያሳደጋቸው ልጆች ማንም ለዲራማ ቢሮ እሱ ጋር የሚጠጉ ሰዎች ከጎኑ የሉም ማለት ነው። ያለው ከጎኑ አንድ ወንድሙና ፈጣሪ ብቻ ነው ማለት ነው። ለሩታ ግን በቪዲዮ ጀርባ ብዙ ሰው ሊኖራት ይችላል። በቃ አብርሽ እንዲህ አድርጓል፣ እንደዚህ ሁኝ፣ እንደዚህ አድርጊው የሚላት እውነት ለመናገር ይኖራሉ። ስለዚህ ሩታ እያደረግሽ ያለ በጣም በጣም እንኳን ለፍቅረኛ እንኳን ላገባሽ ባል ለባዳም የሚደረግ ነገር አይደለም ያደረክሽው። ደብዳቤው ቢቀርም እዛ በሄሽበት ዝም ብትይው ዛሬ ረፍት ብትሰጪው ለልጁ ጥሩ ነበር ማለት ነው። ረፍት አልሰጣሽውም መልሰሽ በሽተኛ አረግሽው እንጂ። ያው እንደዚህ በእንደዚህ ልክ ደብዳቤውን አይቶ ቀዳደደው ማለት ነው። ከዛ አበደ ውጡልኝ ያለ ነው ይሄ ደግሞ ኢባብ አልወጣም ማለት ነው። አልወጣም ብሎ የወደፊት ትረዳኛለች ምንም ይረዳ ነገር የለም። ምንድነው የሚረዳ? ከሩታ ጎን ሆና ሂጅ ስላልካት አብረሃ ስለሄትክ አብረሃት ስለወጣ አብረሃ ስለወረትክ የወደፊት የሚረዳ ነገር ቢኖር ብታስታርቀው ነበር። ያኔ ጥሩ ነገር ሰራ። ሩታ በተናሳችበት በሄደችበት መለስካለኝ ብሎ ሊያ መሰግነ ይችል ነበር፣ ለተመልካችም ደስ ይል ነበር። ብዙ ተመልካቾች አቤልን የሚገድፉም አሉ ማይገድፉም አሉ። የሚገድፉ ግን በውሸት የመሰከራችሁ ነው ማለት ነው። አንድ ሰው መጥፎ ሲሰራ፣ ሰውን ሲለይ፣ ሰውን ሳያስታርክ ሲቃር፣ እንዴት ነው አንተ ጀግና የሚባለው ማለት ነው? እውነት ለመናገር በቃ ይሄ ውሸት ነው፣ በውሸት ምስክር ማለት ነው። ሰላማችሁ ይብዛ። እንግዲህ የነበረን ቆይታ ይሄን ይመስላል። ጨርሻለሁ። አሰላሙ አሌይኩም።